ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁኝ? እግዚአብሔር ይመስገን በጣም ደህና ነኝ ነኝ። ሁላችሁም በያላችሁበት እግዚአብሔር ፍጹም ሰላም፣ ፍቅር፣ ጤና ከሁላችሁም ጋር ይሁን እያልኩኝ። አውቃለሁ ተጠፋፍተናል፣ እግዚአብሔር በፈቀደ ጊዜ ደግሞ በደንብ እንገናኛለን። ምንም ስላልተመቸኝ ነው ማለት ነው። ዛሬ እንግዲህ ርዕሱ ላይ እንዳያችሁት እውነት ለመናገር ትቸው ነበረ ትቸው ነበረ ግን ቀጣይነት ያለው ነገር ስለሆነ ደግሞ እንዳለ እንዳለ በየቀኑ ብዙ ሰው ስለሚጠይቀኝ በጣም ብዙ ሰው ነው የምላችሁ። ብዙ ሰው ስላችሁ ከ15 እና ከ20 በላይ በቀን ነው ሰው ቴክስት የሚያደርግልኝ የሚጠይቀኝ ማለት ነው። ስለዚህ አብዛኛዎቻችሁ ደግሞ መስኪዬ በፌስቡክ ላይ መስኪ ቲዩብ፣ ፌስቡክ ፔጅ ላይ ደግሞ መልስ ብሰጭበት ጥሩ ነው ብላችሁ የነበረ በፎቶ እያደረኩ ፖስት እያደረግኩት ነበረ። ግን ቪዲዮ መስራት ግዴታ ነው ያው ለሰው እውነተኛ ትክክለኛ ነገሩን ለመናገር ማለት ነው። እንግዲህ እንዳያችሁት ከዚህ ጋር ፎቶዎቹን ለማስቀመጥ እሞክራለሁኝ ከጎኔ ማለት ነው። የተለያዩ ቅባቶች ማስታወቂያ ትሰሪያለሽ ወይ መስኪ፣ እውነት ነው ወይ? ስለዚህ በተለይ ደግሞ ይሄ ኑር የሚባል ቅባት አይቸውም ሰምቸውም አላውቅም እና ስለ ዘውቅባት ንገሪኝ፣ እስኪ መስኪ እውነት ነው ወይ? መስኪ እዚህ ቪዲዮ ላይ የሰራሽ እውነት ነው ወይ? ያላችሁ ብዙዎቻችሁ ጠይቁኛላችሁ። ያም አይፈረድባችሁ፣ ትክክል ናችሁ፣ መጠየቃችሁም ትክክል ነው። ምክንያቱም የሆነ ቅባት አንስቼ ወይኔ ይሄ በጣም ጥሩ ነው ተጠቀሙትና በተለይ ማስታወቂያው ላይ ስሞትላችሁ የሚል እንኳን እንትን ጨምረውበት በእኔ ስም በጣም ብዙ እያስተዋወቁ ነው የተለያየ ቅባቶች ማለት ነው እና እንዳለ ነው የምላችሁ። አንዳለ የተሰራ ማስታወቂያ የሚባል እኔ ቅባቶቹን አላውቃቸውም ተጠቅሚያቸውም አላውቅም ስለ ቅባቶቹም አላውቅም አንድ ቀን የቅባት ማስታወቂያ የሚባል አንድም የለኝም ነው የምላችሁ ስለዚህ ምንም አይነት የቅባት ማስታወቂያ ብታዩ እኔ አይደለሁ ማለት ነው። ስለዚህ ያንን ማወቅ አለባችሁ እና ጥያቄያችሁ ትክክል ነው። መስክዬ የእውነት ካልሆነ አንቺ ካልሰራሽው ብትነግሪን እያላችሁ ነበር። ምክንያቱም እውነት ነው። እኔ ብዙ ጊዜ ሳሳያችሁ አንዳንዴ የምታምኑትን ሰው አለ አይደለ፣ መስክዬ አንቺ ስላልሽው እስቲ ሞክረዋለሁ የምትሉኝ አላችሁ እና አላቀውም። ለምሳሌ ስለ ባታና ባታና ኦይል። ስለ ባታና ኦይል ጥቅም፣ አጠቃቀም፣ ምን አይነት አለርጂ እንዳለው ለምን አይነት ጸጉር እንደሚሆን ምናምን ስለ ባታና ኦይል ሰርቼላችሁ ነበር። ብዙ ጊዜ ስለ ካስተር ኦይል ለምን አይነት ጸጉር እንደሚሆን ምናምን እሰራላችኋለሁ። ስለዚህ ባታና ኦይል እንትን ሰርቼላችሁ ነበረ። ምንድን ነው ስሙ? ቪዲዮ ሰርቼላችሁ ነበረ። ይሄኛው ማለት ነው ባታና ኦይል አሁን ይሄንን ቆርጠው ለምን ይጠቀሙታል? ለዚህ ቅባት ማስታወቂያነት ይጠቀሙታል ማለት ነው። ስለዚህ እኔ ያሰራሁት ቪዲዮ ለዚህ ነው፣ ያው ብዙዎቻችሁ ደግሞ ኮሜንት ላይም እየጻፋችሁለት ነበረ፣ እሷ የሰራችሁ ለሌላ ቅባት ነው እያላችሁ ነበርና፣ እና አንዳንዶቻችሁ ደግሞ መስክዬ ቅባቱን እኮ ይዘሽዋል እያላችሁ ነበርና፣ እኔ የያስኩት ቅባት የሰራሁበት ለዚህ ነው ባታና ለባታና ኦይል ገብቷቸዋል። ይኸው ይለያያል በጣም እና እነሱ ደግሞ ኑር ለሚል ያው ቢጫ ስለሆነ ብቻ ቢጫ ስለሆነ እና ትንሽ ይሄ ባታና ኦይል የማይታየው ላይ ልክ እንደዚህ እንደዚህ አርጌ እንደዚህ አርጌ ልክ ልጠቀም ስል ያለውን ቆርጠው አውጥተው፣ እንደገና ደግሞ ከሌላ ቪዲዮ ላይ ደግሞ ስሞትላችሁ ሞክሩት ብዬ ቅባት ቤት ውስጥ የሰራ ነው ቅባት ነበረ በሬት ምናምን አድርገን የሱን ቅባት ደግሞ ድምፄን ወስደው ቀላቅለው አንድ ላይ ሰርተውታል። ስለዚህ እኔ የሰራሁት ለዚህ ነው። ቅባቱንም አላውቀውም ማለት ነው። ስለዚህ ለዛ ነው ትክክለኛ መረጃ እንድታገኙ ስለምፈልግ ነው። ቅባቱንም ተጠቅሜው አላቅም። ልጁንም ኮንታክት ለማድረግ ሞክሬ ነበረ፣ እሺ አይሉም። ብሎክ አድርጎኛል፣ ብሎክ አድርጎኛል። እና እኔ ልተዋቸው ነበር አንዳንድ ጊዜ የሚጠቅማቸው ነገር ሲሆን በእኔ ቪዲዮዎች የተለያየ ነገር ሲሰሩ ምንም አይመስለኝም፣ ግን በውሸት እኔን በሚጎዳ መልኩ። አሁን ይሄ ነገር እኔን የሚጎዳ በምንድን ነው? ቅባቱን ገዝተው የሆነ ነገር ቢሆኑ መስኪ አንቺ ይሄን ብለሽ ልባል ነው ማለት ነው። ገብቷቸዋል። ስለዚህ ይህንን ነገር የምትሰሩ ሰዎች፣ በውሸት የሰው ቪዲዮ እየቆራረጣችሁ የምትሰሩ ሰዎች፣ አንደኛ አይጠቅማችሁ። እውነት በውሸት የተሰራ ነገር አይጠቅምም። ሁለተኛ ነገር ደግሞ መጠንቀቅ ያለባችሁ ተመልካቾች የምንድን ነው፣ የእውነተኛ ቢሆን ይሄ ነገር ይሄ ነገር የእውነተኛ ቢሆን ኖሮ በትክክለኛ ሰው ማሳየት ትችላላችሁ እንዴ! እናንተ እኮ ስማርት ብትሆኑ ይሄን ቅባት መስኪ፣ እስቲ ይሄን ቅባት ተጠቀሚውና ለተመልካቾችሽ እስቲ ንገሪያቸው ስለ ቅባቱ ብትሉኝ እመቤቴን አደርግላቸዋለን። ምን ችግር አለ? ለመደገፍ ሲሆን መደገፍ እችላለሁ። ምን ችግር ለእናንተ የሚጠቅማችሁ ነገር ከሆነ ግን በውሸት አትስሩ። ያላልኩትን ነገር ለሌላ ቅባት የሰራሁትን ወይ ቤቴ የዘራሁትን የራሴን ቅባት ወይኔ ይሄ ስሞትላችሁ ሞክሩት ምናምን ብዬ ያወራሁትን ቅባት እነሱ ወስደው ለራሳቸው ቅባት ስሞትላችሁ ሞክሩት እና ከስር ኮሜንት የተጻፈውን ያው ብሎክ ሳያደርገኝ በፊት ከስር የተጻፈውን መስኪያንቺ ከምትሞች ማረ እኛ እንሞክረዋለን ምናምን እያላችሁ የጻፋችኋላችሁ። አንዳንድ ሰዎች ደግሞ ኧረ አትዋሽ፣ ይሄ ቅባት አይሰራም ምናምን ያላችኋላችሁ። ያው እኔ መስያችሁ ማለት ነው። ከዛ በኋላ ግን በውስጥ መታችሁ ያናገራችሁኝ ያላችሁ ብዙዎች አመሰግናለሁ። ለዛ፣ የሆነ ነገር ውሸት የሆነ ነገር ስታዩ መታችሁ፣ አንዳንድ ጊዜ በአብዛኛው ትነግሮኛላችሁ። አመሰግናለሁ ለእሱና፣ ይሄን ነገር ልንገራችሁ ብዬ ነው። ምንም ማንኛውም አይነት ማስታወቂያ የቅባት ማስታወቂያ የምንም ነገር ማስታወቂያ ካያችሁ እኔ አይደለሁም። ስለዚህ ያንን ነገር እነሱ ሊሸጡ የፈለጉትን ነገር ተጠቅሜ አይቼው የሰጠሁት ነገር ስለሌለ ገዝታችሁ ከተጠቀማችሁ አላፊነቱን አልወስድም። ምክንያቱም ኮሜንት ላይ የተጻፈ አይቼ ነበር፣ አስቀምጥላችኋለሁ ከጎድ አንቺ አላፊነቱን ትወስጃለሽ ወይ የሚል ማለት ነው። ስለዚህ ሌላው ሰው ፖስት ባደረገው እኔ አላፊነት አልወስድም ማለት ነው። ስለዚህ ያን ነገር አታድርጉ፣ ጥሩ አይደለም። በጥሩ አንዳንድ ጊዜ በንጹህ ልብና እንደዛ ስትሰሩት ነው ለእናንተም ጥሩ ገበያ የሚኖራችሁ ማለት ነው። በውሸት ላይ የተመሰረተ ነገር ምንም አያደረግላችሁም። ስለዚህ እውነተኛ ነገር ስማርት መሆን አለባችሁ። አንዳንድ ጊዜ ስማርት ከሆናችሁ ለእንደዚህ እንደ እኔ አይነት ለምሳሌ ዩቲዩብ ስለ ቅባት ስለምን የምንሰራ ይኸውላቸው፣ አሁን ብሉ ማጂክ ቅባት የሰራሁት አምስት ሳንቲም አልተከፈለኝም። አምስት ሳንቲም እኔ ማስታወቂያ ልስራም ብዬ አይደለም፣ ግን የኔ የተጠቀምኩትን ነገር ለሌላ ሰው እንዲጠቅም ሳሳያቸው ላይቭ ራሱ ከሚሊየን በላይ ነው የታየው፣ ከሚሊዮን ቪውስ በላይ ነው የታየው። ተከፍሎኝ አይደለም አያችሁ። ስለዚህ ስማርት ከሆናችሁ ለሴቶች ማንኛውም ሰው የሰፈራችሁ ሴቶች ሊሆኑ ይችላሉ። ቅባቶቹን ሰጥታችሁ እስቲ ለአንድ ለአንድ ወር፣ ለሁለት ወር ተጠቀሚውና ውጤቱን ትነግሪናለሽ ብላችሁ በትክክለኛ አምንታችሁ ውጤቱን ብትናገሩ ሰው የእውነት ሪቪው ይጽፍላቸዋል። ግን በውሸት በተለይ በተለይ ደግሞ እንደ እኔ በአብዛኛው ሴቶች ብዙ ሴቶች በቅባት ከተነሳ ብዙ ሴቶች ስለሚያቁኝ ውሸት መሆኑ ይታወቃል ውሸት መሆኑ እንደገና ብዙ ሰዎች ደግሞ ቪዲዮቼን ስለሚያዩ ውሸት መሆኑ ይታወቃል። ስለዚህ ለእናንተ ለቢዝነሳችሁም ጥሩ አይደለም እና ልምከራችሁ፣ እውነተኛ ሴቶችን አሰሩ እየከፈላችሁ ትንሽ ትንሽ እየከፈላችሁ ማስታወቂያ አሰሯቸው። ዝም ብላችሁ እየቆራረጣችሁ የውሸት ከሚባልባችሁ ማለት ነው ስለዚህ የእውነት አግዢን ብትሉኝ አገዛችኋለሁ። እኔ ምንም አይመስለኝ፣ ማርያምን። እኔ ሁሉም ሰው አሸናፊ፣ ሁሉም ሰው ተጠቃሚ። ሕይወት እኮ በጣም በጣም አጭር ናት። ሁሉም ሰው እንዲያልፍለት፣ ሁሉም ሰው እንዲሰርቶ እንዲለወጥ እፈልጋለሁ። ምን ችግር አለ? ግን ሰውን በሚጎዳ እኔን ውሸታም በሚያስመስል መልኩ እኔ እዚህ ጋር አይ፣ እኔ ምንም አይነት ማስታወቂያ የቅባት ማስታወቂያ ሆነ ምንም አይነት ማስታወቂያ ሰርቻ አላቅም። ቪዲዮ አንዳንዴ ሲመቸኝ ይለቃለሁ። እናንተ ደግሞ እዛ ጋር ስሞትላችሁ ተጠቀሙ ስልክ ቁጥር ምናምን እየሰጣችሁ ከስር እንደዛ ታደርጋላችሁ። ስለዚህ ጥሩ አይደለም ማለት ነው። ለዛ ነው። ወዳችኋለው፣ አከብራችኋለው። በሚቀጥለው ቪዲዮ ትንሽ ስላልተመቸኝ ቅድም እንዳልኳችሁ እግዚአብሔር አምላክ በፈቀደ መልኩ እንገናኛለን። ፈጣሪ አምላክ ኢትዮጵያ ሀገራችንን፣ አለማችንን ሁሉ ትጠብቅልን። ራሳችሁን ጠብቁ። ወዳችኋለሁ። ቻው